ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች፣ እንደምንዋላችሁ። ከጣና ቴሌቪዥን የሰኔ 11 ቀን የምሽት ዜናችን ተጀምሯል። ዜናዎቹን እየመራው አማራ አሰፋ አብሬያችሁ ቆያለሁ። በቅድሚያም አርዕስቶቹን አስቀድም። ወሎ ቤት አማራ ላይ የአማራ ፋኖ ታላቅ ድል ተጎናጽፏል። የብአዴን የወረዳ ካድሬዎች በፋኖ እርምጃ የተወሰደባቸው ሲሆን መኪና ሙሉ አጃቢም አብሮ እርምጃ ተወስዶበታል። በቀዳሚነት የምናስደምጣችሁ የዕለቱ የግንባር መረጃችን ነው። ለከበባ የገባው የብልጽግና ሠራዊት ሰራዊት ራሱ ከበባ ውስጥ ገብቷል። ለ12 ሰዓት በተካሄደው ውጊያ ከበባ ሰብሮ የወጣው የፋኖ ኃይል በብልጽግናው ሠራዊት ሰራዊት ላይ ያደረሰውን ሰዋዊና ቁሳዊ ኪሳራ ከመሪው አንደበት ትሰሙታላችሁ። ብልጽግና ግቱ የያዛቸውን 300 ታዳጊዎች ፋኖ በክንዱ አስለቅቋቸዋል። የብልጽግና ግን አንድ ክፍለ ጦር መናመቀጠዋ ላይ ተመቶ ተበትኗል። ሙሉ መረጃውን ከዝርዝር ዜናችን ታደምጦታላችሁ። የሂሮሺማና ናጋሳኪ ዕጣ ፈንታ በቴህራን ሕዝብ ላይ እንዳይደገም ስጋት ገብቷቸዋል። ይህን የሰጉት ኢራናውያን በጅምላ ከተማቸውን ለቀው እየወጡ ነው። አያቶላው በበኩላቸው ሕዝባቸው ባይሰማቸውም የኢራንን ሰራዊት የሚያወድስ መልእክት አስተላልፈዋል። በትንታኔ የተዳሰሰ መረጃ ነው። ሰዓቱን ጠብቆ ይቀርብላችኋል።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 የንጉስ ሚካኤል ክፍለ ጦር መብረቆ ሻለቃ ዛሬ ባደረገው ተጋድሎ ለብልጽግናው ሰራዊት መንገድ መሪ በመሆን የአማራን ሕዝብ የሚያስገድሉ የብአዴን አድማ ብተናና ሚሊሻ አባላት ላይ እርምጃ መውሰዱን አስታውቋል። ከአማራ ሳይንት አጅባር ከተማ ተነስቶ ወደ ደሴ ከተማ ሲጓዝ በነበረው የብአዴን ካድሬ ላይ ፈጣን እርምጃ በመውሰድ መኪናው ላይ የነበሩትን በሙሉ እርምጃ እንደወሰደባቸው የዞ ሚዲያና ኮሚኒኬሽን ክፍል ለጣና ቴሌቪዥን ተናግሯል። በአርበኛ ሻምበል ስሜና የሚመራው የመብረቁ ሻለቃ ተዋጊ ሰራዊት ታላቅ ድል የተጎናጸፈበትን ውጊያ ያደረገው ጠጩም ማበር ተብሎ በሚጠራው ቦታ ሲሆን የብአዴን አመራሮች ሙሉ በሙሉ ሕይወታቸው ማለፉን የጣና ቴሌቪዥን የመስክ ዘጋቢ አረጋግጧል። ከብአዴን የወረዳ ካድሬዎች በተጨማሪም እነሱን አጅቦ ሲንቀሳቀስ በነበረው አድማ ብተናና የብልጽግና ሰራዊት ላይም እርምጃ የተወሰደ መሆኑን የገለጸው የጣና ቴሌቪዥን የጦር ሜዳ ዘጋቢ በፋኖ በኩል ከመጠነኛ የመቁሰል አደጋ በስተቀር የደረሰ ጉዳት እንደሌለ አስታውቋል። የአማራ ህዝብ የሉና ትግል ከተጀመረበት ጊዜ ጀምሮ በዚህ ቀጠና ሰፊ ኃይሉን ያሰማራውና ከፍተኛ ድል እየተቀዳጀ የሚገኘው የአማራ ፋኖ ወሎ ቤተ አማራ ጠቅላይ ግዛት ህዝብ የምዕራብ ወሎ ቀጠና በርካታ ቀበሌዎችን ነጻ እያወጣ ራሳቸውን እንዲያስተዳድሩ እያደረገ ይገኛል። የታላቁ የጦር ጠበብት ኮሎኔል ፈንታው መዋቤ ልጆች ከቀናት በፊት ደላንታ ላይ በጀግንነት የተሰዉትን የነ አርበኛ ደም ሲመርን ደም መመለስ ያስቻላቸውን ተጋድሎ ማድረጋቸውን አስታውቋል። ይህ በእንዲህ እንዳለ የአማራ ፋኖ ወሎ ቤተ አማራ በበኩሉ የብልጽግናው ሰራዊት ጋሸና ላይ የሚያሰራጨው የፕሮፓጋንዳ መረጃ ነጭ ውሸት ነው ሲል ምላሽ ሰጥቷል። የብልጽግናው ሰራዊት ጋሸና ላይ ፋኖን ማርኪ ያለው ብሎ ወጣቶችን በሚዲያ ማቅረቡ የሚታወስ ሲሆን የአማራ ፋኖ ወሎ ቤት አማራ ግን ልጆቹ የእኛ አባላት አይደሉም፣ እነዚህ ልጆች ንጹሐን ወጣቶች ናቸው እንጂ ፋኖ አይደሉም፣ ብልጽግና የደረሰበትን ሽንፈት ለመደበቅና ሞራሉ የተጎዳውን የራሱን ሰራዊት በውሸት ሞራሉን ለመገንባት ነው ብለዋል። ወደ ተከታዩ መረጃችን አለፍን። በሰማዳና በጋይንት ከባድ ውጊያ ሲካሄድ ዋለም የአማራን ህዝብ ለተራዘመ መከራና ለከፋ ስቃይ ለመጣል ጦር ያዘመተው የብልጽግናው ስርዓት ዛሬም በበርካታ ቀጠናዎች በፋኖ ከባድ ኪሳራ ደርሶበት ውሏል። የክረምት ወራት ከመግባቱ በፊት ፋኖን ማዳከም ህዝብንም መከራውን ማብዛትና ወጣቶችን ማፈስ ዓላማ አድርጎ የተነሳው የብልጽግናው ሰራዊት ዛሬ በስማዳ ወረዳ በሶስት አቅጣጫ በርካታ ኃይሉን ይዞ ገብቶ ነበር። የክረምት ወራት ከመግባቱ በፊት ፋኖን ማዳከም ህዝብንም መከራውን ማብዛትና ወጣቶችን ማፈስ ዓላማ አድርጎ የተነሳው የብልጽግናው ሰራዊት ዛሬ በሰማዳ ወረዳ በሶስት አቅጣጫ በርካታ ኃይሉን ይዞ ገብቶ ነበር። የተጋርለውን መረጃ ለጣና ቴሌቪዥን ያደረሱን የአማራ ፋኖ ጎንደር ጠቅላይ ግዛት ህዝብ 206ኛ ኮር ሚዲያ እና ኮሙኒኬሽን ክፍል የብልጽግና ሰራዊት ከሰዴ ሙጃ በሶስት አቅጣጫ ወጥቶ ከሰማዳ ግጣ እስከ አስፋ ሜዳ ከሙጃ እንሾርና ሌሎች ገጠራማ አካባቢዎችን ያካለለ ብርቱ ውጊያ ሲደረግ ውሏል ሲሉ ተናግረዋል። የውጊያውን የተጋድሎ ውጤት አስመልክቶ ሲገልጹም የቦታ የበላይነትና የወገን ደጀን ያለ የአማራ ፋኑ በብልጽግናው ሰራዊት ላይ ከፍተኛ ኪሳራ ያደረሱ ጥቃቶችን ፈጽሟል ብለዋል። የብልጽግናው ሰራዊት ወደ ቦታው ለመንቀሳቀስ የወሰነው የአማራ ፋኑ ጎንደር ጠቅላይ ግዛት እዝ ሜጀር ጄኔራል ውቫንት አባተ ተወርዋሪ ክፍለ ጦርን ከበባ ለማድረግ እንደነበር የገለጹት የፋኑ ቃል አቀባይ ክፍል ለከበባ የመጣውን ኃይል ከፍተኛ ኪሳራ በማድረስ ራሱን ከበባ ውስጥ አስገብተነዋል ሲሉ ተናግረዋል። የ206ኛ ኮር አመራር የሆነው አርበኛ ሰለሞን አዳሙ የተጋድሎውን መረጃ አስመልክቶ ሲገልጽም ሰለሞን አዳሙ እባላለሁ። ከ206ኛ ኮር ሻለቃ መሪ ነኝ። በተደምብቻ ባዳዳ ወይም በስማዳ የመጣው በአራትና በአምስት አቅጣጫ የመጣ የመከላከያ ሰራዊት ከበባ አድርጎ ነበር። ስምንት ሰዓት ከሌሊቱ ስምንት ሰዓትና ሰባት ሰዓት የመጣ ከባ ሰን ወጥተናል። ይህ በእንዲህ እንዳለ በዚሁ ደቡባዊ ጎንደር ቀጠና የብልጽግናው ሰራዊት በግዳጅ አፈናቸውን ሶስት መቶ ታዳጊዎች ፋኖ ማስለቀቁን ምንጮቻችን ገልጸዋል። የጣና ቴሌቪዥን ምንጮች እንደገለጹት ለአድማ ብተና ስልጠና በግዳጅ ታፍሰው ወደ ማቆያ ቦታ ገብተው የነበሩት የአካባቢው ታዳጊዎች ፋኖ ባደረገው ትጋድሎ የብልጽግናው ሰራዊት በአንድ አዳራሽ ቆልፎ ያስቀመጣቸውን ታዳጊዎችን እንደቆለፈባቸው ቁልፉን ይዞ አምልጧል ብለዋል። ይህን ተከትሎም ከትምህርት ቤቱና በየገበያው ታፍሰው የነበሩ ታዳጊዎች ለሳምንት በግዳጅ ተይዘው ከታጎሩበት ቤት ወጥተው ወላጆቻቸውን መቀላቀላቸውን ወላጆቹ ለጣና ቴሌቪዥን ተናግረዋል። በዚሁ የጎንደር ቀጠና ትጋድሎ የብልጽግናን አንድ ክፍለ ጦር የበተነ ታላቅ ውጊያ በመቀጠዋ ወረዳ ተካሂዷል። ካለፉት አራት ቀናት ጀምሮ በተከታታይ ብርቱ ውጊያ እያደረገ የሚገኘው የአማራ ፋኖ ጎንደር ጠቅላይ ግዛት እዝ እቴጌ ጣይቱ ክፍለ ጦር ዛሬም የብልጽግናውን ሰባ ሰባተኛ ክፍለ ጦር መበተን ያስቻለ ድል ተቀዳጅቷል። የተጋድሎውን ዝርዝር መረጃ የክፍለ ጦሩ ዋና ቃል አቀባይ አርበኛ መልካሙ ጣሴ አድርሶናል።

የሚላቸው ኃይሎች የተመረጡ ኃይሎች በደንብ ተተኳሽን በደንብ የጦር መሳሪያ አይነቶችንም ጭምር ይዞ በመና ማና ጆን በሚባል ቀበሌ ላይ ከፍተኛ ውጊያ ሲያደርግ ያለ በዚህ ውጊያ ላይ አስናለ በጣም ከፍተኛ ውጊያ ነው የተደረገ። በዚህ ሁኔታ ብዙ ምርኮኞች እና በጣም ብዙ ዛሬ ከፍተኛ ውጊያ ነው የተደረገ። ተጨማሪ ሁሉ በማፈላለፍ ላይ ነው የሚገኘው። ወደ በፊት ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾች የዛሬ ሰኔ አስራ አንድ ሁለት ሺህ አስራ ሰባት ዓ ም ጣና ዜናችን እንደቀጠለ ነው። አሁንም አብራችሁን ቆዩ። ብልጽግና ቶርቸርን ህጋዊ አደረገም ከሰባት ዓመታት በፊት ወደ ስልጣን ሲመጡ ህገ መንግስቱ ባይፈቅድም በየቀበሌውና በየፖሊስ ጣቢያው ህዝብን ቶርቸር እያደረግን ስናሰቃይ ነበርን እኛንን እኛ ኮ እዚህ የቆምነው የኢትዮጵያ ህዝብ ይቅር ብሎን እንጂ አሸባሪዎች ነበርን ሲሉ የተናገሩት የብልጽግናው ሊቀመንበር በእሳቸው የስልጣን ዘመን ቶርቸር ህጋዊ እንዲሆን በህግ አጽድቀዋል ትናንት የብልጽግናው ፓርላማ ያጸደቀውን ቶርቸርን ህጋዊ የሚያደርገውን አዋጅ አስመልክቶ አስተያየታቸውን ለጣና ቴሌቪዥን የሰጡ የህግ ምሁራን በዚህ ደረጃ መንግስታዊ ጭካኔ የለም። እነ ጆን ቢደል ቦካሳ እና ሳሙኤል ዶይ ህዝባቸውን ሲያሰቃዩት የነበረው ያለ ህግ ነበር። ሰውን ለመግረፍ ህግ ሲወጣ ግን ይህ የመጀመሪያው ነው ሲሉ ተናግረዋል። የህግ ባለሙያው አክለውም የብልጽግናው ስርዓት ቃል አባይነቱ የታወቀ ቢሆንም በዚህ ደረጃ ግን የሚመራውን ህዝብ በጭካኔ ለማሰቃየት ህግ ያጸድቃል ብለው አስበው እንደማያውቁ ገልጸዋል። በተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ኮንቬንሽን አጌንስት ቶርችር ባንቀጽ አንድ ላይ በዚህ ስምምነት ዓላማ ማሰቃየት የሚለው ቃል በአንድ ሰው ላይ ሆን ተብሎ ከእሱ ወይም ከሶስተኛ ሰው መረጃ ወይም የእምነት ቃል ለማግኘት እሱ ወይም ሶስተኛው ሰው በፈጸመው ወይም ፈጽሟል ተብሎ በተጠረጠረው ድርጊት በመቅጣት ወይም በማስፈራራት ያሊያን በማስገደድ ወይም በማናቸውም አይነት ስቃይ ወይም በማንኛውም አይነት ስቃይ በሰው ላይ የሚፈጸም አካላዊ ወይም አእምሯዊ የሆነ ማንኛውም ድርጊት ማለት ነው። ይህም በባለሥልጣን አነሳሽነት ወይም ፈቃድ ሰጭነት እንዲፈጸም የታዘዘ ማሰቃየት ነው ሲል ይደነግጋል። ይህን ወንጀል መፈጸም ደግሞ በየትኛው መመዘኛ እንደማይፈቀድ ይኸው ድንጋጌ ይገልጻል። የብልጽግናው ሆነ የህወሓት ገዢ ቡድኖች በቅብብል የሚናገሩት ለሕገ መንግስቱ እንታመናለን ሲሉ የሚናገሩለት ሕገ መንግስትም ኢትዮጵያ ፈርማ የተቀበለቻቸው ዓለም አቀፍ ስምምነቶች የሕገ መንግስቱ አካላት ይሆናሉ ይልና ቀጥሎ ደግሞ የትኛውም ህግ ልማዳዊ አሰራርና ደንብ ከዚህ ህገ መንግስት ተቃራኒ ከሆኑ ተፈጻሚነት አይኖረውም ይላል። የብልጽግናው አገዛዝ በዚህ መልኩ የራሱን ህገ መንግስት እንኳን ማክበር አልቻለም፣ የሚሉት የህግ ባለሙያው፣ ይህን ጉዳይ በተለይ በውጭ ሀገር የሚኖረው ኢትዮጵያዊ በቸልታ ሊያየው አይገባም። ጉዳዩ ለተባበሩት መንግስታት ድርጅትም ሆነ ስርዓቱን በገንዘብ ለሚደግፉት ዓለም አቀፍ ተቋማት ሊቀርብላቸውና ገመናውን ሊያውቁት ይገባል። በዚህ ደረጃ ህዝብን ለማሰቃየት የመግረፊያ ጥፍርን የመንቀያና በአጠቃላይ የሰው ዘርን ለማሰቃየት ህግ ለሚያወጣ ስርዓት በምንም መልኩ አብረውት ሊቆሙ እንደማይገባ ማሳወቅ ይገባል ብለዋል። ሌላኛው ፖለቲከኛ በበኩላቸው በአዲስ አበባ ለሚገኙ የተለያዩ ሀገራት ኤምባሲዎችና ለአውሮፓ ህብረት ኮሚሽን ቢሮም ጉዳዩን ማሳወቅ እንደሚያስፈልግ ተናግረዋል። በቅርቡ የብልጽግናው ፌዴራል ፖሊስ ኮሚሽነር ደመላሽ ገብረ ሚካኤል ተጠርጣሪን ማሰቃየት ወይም ቶርቸር ማድረግ ከድሮ ስርዓት ጋር አብሮ ተቀብሯል ማለታቸው ይታወሳል። የብልጽግና ባለስልጣናት በቴሌቪዥን ሲቀርቡ ሁሌም የሚናገሩት ከሚሰሩት ተቃራኒውን ነው የሚሉት አስተያየት ሰጪ የፓርቲው ሊቀመንበርና የአገሪቱ ጠቅላይ ሚኒስትር አብይ አህመድ ከቅርብ ጊዜ ወዲህ እብሪታቸው ከመብዛቱ የተነሳ የኢትዮጵያን ህዝብ መሐይምና ውሸታም ነው ብለው ይስደቡት እንጂ ቀደም ባለው ጊዜ ግን ህዝብን ይለማመጡና ያመሰግኑ ነበር። አሁን ላይ ያሉት የእሳቸው ሹሞችም ከጓዳ ህዝብ ላይ እያሴሩ በሚዲያ ቀርበው የስራቸውን ተቃራኒ መፈጸማቸው እየተለመደ ነው ሲሉ ይናገራሉ። የብልጽግናው ስርዓት ቶርቸርን ህጋዊ በማድረግ ኢትዮጵያን ከሰሜን ኮሪያ የባሰች የጭቆና ደሴት ለማድረግ የመጨረሻው የዝግጅት ምዕራፍ ላይ መሆኑን የፖለቲካ ተንታኞች ይናገራሉ። በመጨረሻም በትንታኔ ወደምንመለከተው የእስራኤልና የኢራን ዓለም አቀፋዊ የትንታኔ ዘገባችን እናመራለን። ሰባቱ መርከቦች ወደ ኢራን። የዓለም ኢኮኖሚን ብቻ ሳይሆን የሰው ልጅ እንቅስቃሴን የመቆጣጠር አቅም ያለው የእስራኤል ኢራን ጦርነት ከፍተኛ ውጥረት ነግሶበታል። ከተጠበቀው በላይ ፈተና የሆነው የሁለቱ አገራት ጦርነት ልክ እንደ ሁለተኛው የዓለም ጦርነት ሁሉ አገራትን ጎራ ለይቶ ሊያዋጋ ያሰበ ይመስላል። ቻይና የጦር አውሮፕላኖቿን ከራዳር እይታ ውጭ አድርጋ ወደ ቴሄራን ስታስገባ፣ አሜሪካ በበኩሏ ሰባት ግዙፍ የጦር መርከቦቿን ወደ ቴሄራን አንቀሳቀሳለች። የኢራን እስራኤል ጦርነት በስድስተኛ ቀን ውሎ በርካታ ክስተቶች ተስተናግደውበታል። ለእስራኤል ፈተና የነበረው የኒውክለር ማብላያ ማዕከል ሲደረመስ የአሜሪካ ሰባት መርከቦች ደግሞ ወደ ኢራን ጉዞ ጀምረዋል። አያቶላ አሊ ካማኒ በበኩላቸው ጦርነቱ ተጀምሯል ሲሉ ከአምስት ቀናት በኋላ ለመጀመሪያ ጊዜ ብቅ ብለው ሀሳባቸውን ሰጥተዋል። የኢራን እስራኤል ጦርነት በስድስተኛ ቀን ውለው በርካታ ክስተቶች ተስተናግደውበታል። ለእስራኤል ፈተና የነበረው የኒውክለር ማብላያ ማዕከል ሲደረመስ የአሜሪካ ሰባት መርከቦች ደግሞ ወደ ኢራን ጉዞ ጀምረዋል። አያቶላ አሊ ካማኒ በበኩላቸው ጦርነቱ ተጀምሯል ሲሉ ከአምስት ቀናት በኋላ ለመጀመሪያ ጊዜ ብቅ ብለው ሀሳባቸውን ሰጥተዋል። አስቀድሞም ቢሆን እንደ ሰፈር ጉልበተኛ ጠብ ባለበት ሁሉ ሸሚዛቸውን ሰብስበው ከፊት የሚሰለፉት የሰባ ስምንት ዓመቱ ዶናልድ ትራምፕ የደህንነትና የወታደራዊ አማካሪዎቻቸውን ሰብስበው ነበር። በዚህ ስብሰባቸውም ግድ የላችሁም ጦርነት ውስጥ በቀጥታ ገብተን ኢራንን እንውረድባት ብለው ጠይቀው የነበረ ቢሆንም አማካሪዎቻቸው ግን እስቲ ትንሽ እንየው ሁለቱ ትንሽ ይዋጉና እኛ እንገባለን ብለዋችኋል። በአማካሪዎቻቸው ምክር ያልተደሰቱት ከበርቴው ሰው ሰባት ግዙፍ የጦር መርከቦቻቸውንና ጅምላ ጨራሽ የጦር መሳሪያዎቻቸውን ወደ ኢራን ልከዋል። ይህም አሜሪካ በጦርነቱ ቀጥታ ተሳታፊ መሆኗን ለማሳወቅ የመጽሐፍ መግቢያ ነው ሊባል ይችላል። እስራኤል በበኩሏ አልገፋኛል ያለችውን የኢራን የኒውክለር ማዕከል መደርመሷን በኢየሩሳሌም ፖስት በኩል ይፋ አድርጋለች። ከመሬት በታች ከሰባት ሜትር በላይ ጥልቀት ባለው እጅግ ውስብስብ መንገድ የተገነባው የኢራን ኒውክሌር ማዕከል በአምሳ ጀቶች ድብደባ በኋላ ከፊል ገጽታው ተደርምሷል። ሙሉ ማዕከሉ ግን እስካሁንም ያልተደረመሰ ሲሆን ከጥቅም ውጭ የሆነው ለኒውክለሩ ግንባታ ግብዓት የሚሆነው የዩራኒየም ማጠራቀሚያና ማጣሪያው ነው። በሁለተኛው የዓለም ጦርነት አሜሪካ ለመጀመሪያ ጊዜ ጥቅም ላይ የዋለችው ኒውክለር መሳሪያ በጃፓኖቹ ሄሮሽማና ናጋሳኪ ግዛቶች ከፍተኛ ጉዳት ማድረሱ ይታወሳል። ዛሬ የመደርመስ ጅማሩ ያሳየው የኢራን ኒውክለር ማዕከልም በህዝቡ ላይ የዩራኒየም ጨረር ስጋት ፈጥረዋል። የዓለም አቀፉ ኒውክለር ተቆጣጣሪ ተቋም ይህ ዜና እስከተሰራበት ሰዓት ድረስ ምላሽ ባይሰጥም፣ ህዝቤ ሆይ ከባቢሎን ውጡ እንደሚለው የባለራዕዩ ዮሐንስ መልእክት፣ አሜሪካና እስራኤል ቴህራንን እንደ ባቢሎን ቆጥረው አስቀድመን ከከተማዋ ውጡ ያልናችሁ ለዚህ ነው። አሁንም ረፈደ እንጂ አልመሸምና ቶሎ ውጡ ሲሉ አሳስበዋል። ከቅርብ ጊዜያት ወዲህ ፖለቲካዊ መሪዎቻቸውንም ሆነ አያቶላውን ማመን ያቆመው የኢራን ህዝብም ከኢራን ጄኔራሎችና አያቶላ አሊ ካሚኒ ንግግር ይልቅ የእስራኤልን ማሳሰቢያ ሰምተው ቴራንን ለቀው መውጣት ጀምረዋል። ዩራኒየሙ ሙሉ በሙሉ ከፈነዳ በቀጠናው የሚፈጠረው የጨረር አደጋ ከፍተኛ ሲሆን እስከ ትውልድም ሊተላለፍ ይችላል። ይህን የተረዳው የቴራን ሕዝብም እንደ ሎጥ ሚስት ወደ ኋላ ዞሮ ማየት ሳያስፈልገው ቀጥ ብሎ ወደ አዘርባጃንና ሌሎች አጎራባች አገራት መፍለስን ተያይዞታል። እስራኤል ሐምሳ ጀቶችን አመላልሳ ኒውክለር ማዕከሏን ያወደመችባት ኢራን በበኩሏ ለ12 ጊዜ ወደ እስራኤል የሚሳኤል ጥቃት አድርሳለች። ትናንት የሃይፋን ከተማ በደበደበችበት ወቅት ትልቁ የእስራኤል ነዳጅ ማጣሪያ መውደሙ የሚታወስ ሲሆን፣ በዛሬው የሚሳኤል ጥቃት ደግሞ በርካታ የኢየሩሳሌም አገር ሰዎች ንብረት ወድሟል። ከመደበኛዎቹ የመካከለኛ ተወንጫፊ ሚሳኤሎች በተጨማሪም የሃይፐርሶኒክ ሚሳኤሏን ከጦር ግምጃ ቤቷ አውጥታ ወደ ኢየሩሳሌም ሰዎች ሂድና በዚያ የሚኖረውን ሁሉ ወደ ፍርስራሽነት ቀይረውና ብላ ያደራ ቃል ሰጥታ ልከዋለች። ፈታህዋ የተባለው የኢራን ሃይፐርሶኒክ ሚሳኤል ወደ እስራኤል ምድር መወንጨፉን ተከትሎ የኢራኑ አያቶላሌ ካማኒ ከተደበቁበት ሆነው የቲውተር አካውንታቸውን ለመጀመሪያ ጊዜ ጎብኝተዋል። በዚሁ ጉብኝታቸውም ጦርነቱ አሁን ተጀመረ ብለው መልእክት አስተላለፉም። አያቶላሌ ካማኒ ጦርነቱ ተጀመረ የሚለውን መልእክታቸውን በሚጽፉበት ወቅት እስራኤል የጦርነቱን ፍጻሜ ተመልከቱ እያለች ነበር። ይህን የአያቶላ መልእክትና በኢራን ምድር እየሆነ ያለውን እውነታ ከተመለከቱ በኋላ የኢራን ምሁራን በብስጭት ሁልጊዜም አንድ እርምጃ ወደ ኋላ እንደተጎተቱ ነው ሲሉ መሪዎቻቸውን ወቅሰዋል። ጦርነቱ ከመጀመሩ በፊት ለኢራን ያልተቋረጠ ድጋፋቸውን ሲያቀርቡ የነበሩት የቱርኩ ረሲብ ጣይር ኤርዶዋን በዚህ ሰዓት መጥ ይግቡ ስምጥ አልታወቀም። ዝም ባለ አፍ ዝም ባይገባም ብለው ዝምታን መርጠዋል። የኤርዶሃንን ዝምታ የተመለከቱ ተንታኞች በበኩላቸው ከኢራን በኋላ ቀጣዩ አተረኛ ቱርክ እንዳትሆን በመስጋት ነው ሲሉ ይናገራሉ። ሐማስ በተሳሳተ ስሌት ዲሴምበር 7 ቀን 2024 የለኮሰው እሳት የጋዛን ህዝብ በጦርነትና በረሃብ ለብልቦ የበላ ሲሆን የራሱን የሐማስ መሪዎችንም ተለቃቅመው እንዲያልቁ መንገድ ከፍቷል። የእስራኤል ቁጣ በሐማስ ብቻ ሳይገደብ ወደ ሊባኖስ ተሻግሮም የፋታህ መሪዎችን ጨምሮ ፋታህን እንዳይነሳ አድርጎ መጥቷል። የዲሴምበር ሰባቱን የሐማስን ትንኮሳ ተከትሎ በተሳሳተ መንገድ ወደ እስራኤል ወጥመድ የገባችው ኢራን ደግሞ አሁን እያየች ያለውን ፍዳ የምናየው ነው። የቱርኩ መሪ ኤርዶዋንም በዚህ ሰዓት ዝምታን የመረጡት ከኢራን ትምህርት ለመውሰድ አስበው ሊሆን እንደሚችል ተንታኞች ተናግረዋል። የሁለቱ አገራት ጦርነት እንደቀጠለ ነው። ንጹሐን መሞታቸውና የሁለቱም አገራት ተወንጫፊ ሚሳኤሎችም ያለ ገደብ እየተወነጨፉ ነው። ቀጣይ ሂደቶችንና የጦርነቱን ተጽዕኖ በተከታታይ የምናቀርብላችሁ ይሆናል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች የዛሬ ሰኔ 11 ቀን 2017 ዓ ም የምሽት ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው። የጣና ቴሌቪዥን ወቅታዊ ቃለ ምልልሶች፣ ዜናዎችና ትንታኔዎቻችን ደርሷቸው ዩቲዩብ ቻናላችን በቋሚነት ሰብስክራይብ እያደረጋችሁ ወዳጅ እንድትሆኑን እንጠይቃለን። ጣና ቴሌቪዥን ከሀቅ ጋር